በቤተሰብ የተገፋችሁ፣ በጓደኛ በትዳር በጮኛ በተለያየ ሁኔታ በመገፋት ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ሊሠራ ሲነሳ በሰው አይን ሁሉ የተወደደውን እሱን ይዞአ ለሚነሳው በዘመናት መካከል እግዚአብሔር የተጠቀመባቸው ሰዎች የተገፉ ሰዎች ናቸው። ማኅበረሰባዊ ተቀባይነት ያጡ ሰዎች ናቸው። የሆነ እንከን የሆነ የታ ያለባቸው ሰዎች ናቸው። የቤተሰባችሁ ታሪክ አይከለክለውም። ያደጋችሁበት ሰፈር አይከለክለውም። የተማራችሁበት ትምህርት ቤት አይከለክለውም። የትናንትና ውድቀታችሁ አይከለክለውም። ዛሬ ማለዳ አንድ ሰው በእግዚአብሔር ቅባት በኃይል ይነሳል። አንተ ደግሞ ከፈለግ የፈለግበት ለምን ጠረፋ አትሆንም? ሰማይ ከአንተ ጋር ከሆነ የትኛውም ደጅ በኢየሱስም ይከፈታል። እግዚአብሔር በማንም ሰው ሊሰራ ሲነሳ ኢትዮጵያ አይሰራ በትላንት እና ይወታችሁ ድምሩ ውጤት አይሰራም ትላንት ማንም ልትሆን ትችላለህ እግዚአብሔር በእናንተ ላይ ፕሮግራም አለው አሜን ይባላል መሪን በመሪዎች አይን አይመርጥም አገልጋይ በአገልጋዮች አይን አይመርጥም እግዚአብሔር ራሱ ነው የሚመርጠው ራሱ ነው የሚያየው እንደውም እጁን ያሶረዋል ሰልፉን ያሶረዋል የተገፋ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት አንድ ጊዜ ሰው ብርሃን ካየ በኋላ ጨለማን መድመድ ይከብደዋል ሰው አንድ ጊዜ ከፍታን ካየ በኋላ ዝቅታን መድመድ ይከብደዋል አንድ ጊዜ ማግኘትን ካየ በኋላ ማጣትን መልመድ ይከብደዋል። አንድ ነገር ግን ማወቅ ያለባችሁ ብርሃኑ አልፎ ጨለማው እንደመጣ ሁሉ ጨለማውም አልፎ ብርሃን ይመጣል። በመዝሙረ ዳዊት መጽሐፍ ምዕራፍ 26 ቁጥር 10 ላይ የሚገኘውን ሳይቀባ የዘመረውን የዳዊትን መዝሙር ነው። ህይወት፣ እጅግ ከፍታ፣ እጅግ ዝቅታ፣ ብርሃንና ጨለማ፣ ሹመትና ሽረት ደስታና ሀዘን ማግኘትና ማጣትን የምታሳይ ረቂቅ ናት። ዝም ብላችሁ ህይወትን ብትመለከቱ ቀጥ ያለች መስመር አደለችም። በህይወት መንገድ ላይ እጅግ ከፍታ፣ እጅግ ዝቅታ፣ አንዳንዴ ብርሃን፣ ሌላ ጊዜ ደግሞ ጨለማ፣ እንደዚሁም ሹመት፣ ሌላም ጊዜ ደግሞ ሽረት፣ ማግኘትና ማጣት፣ እንደነዚህ አይነት ጉዳዮች ይፈራረቃሉ። ማንም ቢሆን ሰው እስከሆነ ድረስ መሄድ መራመድ የሚፈልገው ከዝቅታ ወደ ከፍታ ከከፍታ ወደ ከፍታ እንጂ ከከፍታ ወደ ዝቅታ አይደለም። ብዙ ሰዎች አንድ ጊዜ ወደ ከፍታ ከመጡ በኋላ በኋላ በጣም የሚያስጨንቃቸው ለሌሎች ሰዎች በረከትና መፍትሄ የመሆን ጉዳይ ሳይሆን ከፍታቸውን የማስጠበቅ ጉዳይ ነው። በዚህ ማለዳ በጣም እንድታቁና እንድታስተውሉ የምፈልገው ነገር ቢኖር ከፍ ያደረጋችሁ እግዚአብሔር ከሆነ ዝቅ ብትሉም አቅም ጨምራችሁ ለመነሳት እንጂ ለመጥፋት አይደለም። በጣም እርግጠኛ መሆን ያለባችሁ የህይወታችሁ ከፍታ፣ የመንገዳችሁ እርምጃ ኃይል፣ እናንተ አሁን የተያዛችሁበት እጅና ማንነት እግዚአብሔር እስከሆነ ድረስ በዚህ በምታልፉበት የህይወት መንገድ አንዳንድ ጊዜ ዝቅ አንዳንድ ጊዜ ያልጠበቃችሁት ነገር ቢከሰት ማወቅ ያለባችሁ ዝቅ ያላችሁት አቅም ጨምራችሁ ለመነሳት እንጂ ለመጥፋት እንዳልሆነ፣ ምክንያቱም ከማይጠፋ ዘር የተወለደ ችሁ ስለሆናችሁ በጣም እርግጠኛ እንድትሆኑ ያስፈልጋል። አንዳንድ ጊዜ እግዚአብሔር ተጨማሪ ኃይል ሊሰጣችሁ ቀጣዩን የህይወት መንገዳችሁን የምትሄዱበትን ጉልበት ሊጨምርላችሁ ሲፈልግ ከለመዳችሁትና ከምታውቁት ከፍታ ትንሽ ወረድ ያደርጋችኋል። ወረድ ብላችኋል ማለት አቅም ጨምራችሁ ልትነሱ ነው፣ ልትቀጥሉ ነው። ከዚህ በፊት ጠላቶቻችሁ ባለመዱት አይነት አሰራር በአዲስ ክብር እንኳን አይደለም ለጠላቶቻችሁ ለራሳችሁም እስክትደነቁ ድረስ ከምታቁት እናንተነታችሁ ውስጥ የማታቁትን አዲስ ክብር እግዚአብሔር ሊያወጣ ፈልጎ ነው። በጣም እርግጠኛ መሆን ያለባችሁን ጉዳይ ይሄንን ነው። በክርስትና ህይወታችሁ ሁል ጊዜ የጠበቃችሁት ነገር ብቻ ሳይሆን ያልጠበቃችሁትም ነገር ሊገጥማችሁ ይችላል። ወዳጅነት በምታልፉበት በብዙ አቅጣጫ ማለት ነው። የሚያረጋጋችሁ እግዚአብሔር አምላክ እንዴት እንደሚመራችሁ እርግጠኛ መሆናችሁ ነው። ለዚህ ነው ቅድም የነገርኳችሁ ማንም ሰው በእርግጠኝነት መራመድ መሄድም የሚፈልገው ከከፍታ ወደ ከፍታ፣ ከዝቅታ ወደ ከፍታ ነው። ከከፍታ ወደ ዝቅታ መሄድ የሚፈልግ ሰው የለም። እና በጣም እርግጠኛ ሊያስጨንቃችሁ የሚገባው በምታልፉበት የህይወት መንገድ ውስጥ ለሌሎች ሰዎች ምን ያህል በረከት የመሆናችሁ ጉዳይ ነው እንጂ እናንተ የምታልፉበት ጉዳይ አይደለም። መቶ ፐርሰንት እርግጠኛ ሆኜ ያለቀ ጫወታ ሃይላይት የሚያይ ሰው በጫወታው ውጤት እንደማይጨነቅ ልክ እንደዛ የኔና የእናንተ የህይወት ጉዳይ ያለቀ የተጠናቀቀ ነው። ለምሳሌ መክበራችን የተጠናቀቀ ነው፣ ከፍታችን የተጠናቀቀ ነው፣ ድላችን የተጠናቀቀ ነው። አማራጭ የለንም ከዚህ ውጪ ሻይን ከማድረግ ገፈርን ከማድረግ፣ ወደፊት ከመሄድ ውጪ በምድር ላይ ለኛ ኃይሏን ከመስጠት ውጪ ሰማያት በፈለግናቸው አቅጣጫ ለእኛ ከመከፈት ውጪ ሌላ አማራጭ የላቸው። የኔ የህይወቴ ጉዳይ የተጠናቀቀ ነው ውጤቱ ይታወቃል ኃይልም በሚሰጠኝ በክርስቶስ ተብሎ እንደተጻፈ አሁን ዛሬ የማካፍላችሁን ይሄንን ቃል ኢነርጂ እንዲሆናችሁ ኃይል እንዲሆናችሁ እንድትበረቱ ቀጥላችሁ እንድትሄዱ ስለምፈልግ ነው ይሄን ነገር ማካፍላችሁ እግዚአብሔርም ይሄን ይፈልጋል ወድቃችኋል አብቅቶላችኋል ከዚህ በኋላ ህይወት ከእናንተ ጋር በጠበቃችሁት መስመር አይደለም የሚሄደው ብሎ የሚያስበው ጠላታችሁ ግራ እስኪገባው ድረስ ወዳጆቼ ልክ ነው አንድ ጊዜ ሰው ብርሃን ካየ በኋላ ጨለማል መንመድ ይከብደዋል ጊዜ ከፍታን ካየ በኋላ ዝቅታን መልመድ ይከብደዋል። ሰው አንድ ጊዜ ማግኘትን ካየ በኋላ ማጣትን መልመድ ይከብደዋል። አንድ ነገር ግን ማወቅ ያለባችሁ ብርሃኑ አልፎ ጨለማው እንደመጣ ሁሉ ጨለማውም አልፎ ብርሃን ይመጣል። አሁን ያላችሁበት ሁኔታ ትላንት ከነበረው ነገር ጋር ሲነጻጸር አንዱ አልፎ ሌላው እንደመጣ ልክ እንደሳ አሁን ያላችሁበት የትኛውም ውስንነት አልፎ ለቁጥር እስኪታክታችሁ ድረስ የማትቆጣጠሩት የእግዚአብሔር በረከት ወደ ናንተ የሚመጣበት ዘመን ይሄ ሲዝን ከፊት ለፊታችሁ ነው። አሚን ይባላል እንደነገ ያልኳችሁ ነው ልክ ያላችሁ የትላንትናው ጨለማ አልፎ የዛሬ ጠዋት ብርሃን እንደመጣ አሁን ያላችሁበት የትኛውም ሁኔታ አልፎ ደግሞ ሌላ ክብር፣ ሌላ ከፍታ፣ ሌላ በረከት፣ ሌላ ድል ይመጣል። በጣም እርግጠኛ መሆን ያለባችሁ ይሄን ነው። የሆነ ሁኔታው ስትገቡ አንድ ጉዳይ ሲገጥማችሁ መረዳትን ማወቅም ያለባችሁ ይሄ እናንተ ያላችሁበት ሁኔታ ወደደም ቀላም ማለፉ አይቀርም። ለምን ሲባል ሳያልፍ ሁሉም በሰልፍ የሚያሳልፍ በዙፋኑ ላይ ስላለ እሱ እንደማያልፍ ፍጥረት ሊያስረዳ ሁሉም አንድ ወታደር በጀነራል ፊት ሰላምታ እየሰጠ እንደሚያልፍ፣ አሁን ያላችሁበት ሁኔታ ለእግዚአብሔር ክብር ለእናንተ ደግሞ በረከት ሆኖ ያልፋል። እግዚአብሔር ያየላችሁ ሕይወት የከፍታ እግዚአብሔር ያየላችሁ ሕይወት የበረከት ነው። እግዚአብሔር ያየላችሁ ሕይወት የድል ነው እና እግዚአብሔር ያየልኝ ሕይወት የከፍታ ሆነው እኔ የማየው አንዳንድ ምንድን ምንድነው ካላችሁ፣ ኃይል ጨምራችሁ ልትነሱ ነው። ክብር ጨምራችሁ ልትነሱ ነው። ቅባት ጨምራችሁ ልትነሱ ነው። ይሄ አሰራሩ ነው። ይሄ አሰራር ይሄን አሰራር ጠላት አያውቀውም። ይሄን አሰራር ጠላት አይረዳውም። በጌታ በኢየሱስ ስም ዛሬ ማለዳ አንድ ሰው ኃይል ጨምሮ መነሳት ይሆንለታ ቅባት ጨምሮ መነሳት ይሆንለታ ድል ጨምሮ መነሳት ይሆንለታ። ደግሞ ይገርማቸዋል። በእግዚአብሔር ሲዝን እጃችሁ የገባ የትኛውም ነገር አብርሃምን ታቀላችሁ። እንደዚህ ያለው እግዚአብሔር ሲናገር እንደ ባህር ዳር አሸዋ እና እንደ ሰማይ ከዋክብት። እንደዚህ ነው ባርክ፣ እንደዚህ ነው ማበዛ ብሏል እግዚአብሔር። እንደ ባህር ዳር አሸዋና እንደ ሰማይ ከዋክብት ብሎ የተናገረበት ምክንያት አንድ ምክንያት ነው። እሱም ምንድን ነው? ቀን ቀን ኮኮቦቹ አይታዩትም። ስለዚህ በቀን የሚታየው አሸዋ ነው። ቀን የሚቆጥረው ቀን የሚያየው ቀን የሚያስበው ቀን የሚያሰላስለው አንድ አሸዋ ሰጥቶታል። ማታ ደግሞ ኮኮቦቹ ይታዩታል፣ አሸዋ አይደለም የሚታየው። እግዚአብሔር አምላክ ሲባርካችሁ ይገርማቸዋል። ቀናችሁም ሆነ ሌሊታችሁ ሊያቆመው የማይችል ትልቅ ብሌሲንግ እግዚአብሔር ይሰጣቸዋል። ዳዊት እንደምታውቁት እረኛ ነው። ዘማሪ ነው ዳዊት ደራሲ ነው ዳዊት ነብይ ነው ዳዊት ንጉስ ነው እነዚህ ነገሮች ሁሉ ነው ዳዊት በጣም የሚገርም ፉል ፓኬጅ የሆነ ሰው ነው ዳዊት ለሀገር የተቀባ ቢሆንም አስቀድሞ በቤተሰቦቹ የተገፋ በጣም ማወቅ ያለባችሁ ሁል ጊዜ ከቅባት በፊት መገፋት የሚባል ጉዳይ እንዳለ ነው ይሄ በጣም በየትኛውም በተ ሰዎች እግዚአብሔር በሰራባቸው ሰዎች እግዚአብሔር በተገለጠባቸው ሰዎች ሱፐርናቹራል በሆነ ሁኔታ ክብሩን ባሳየባቸው ሰዎች ሕይወት ውስጥ ብታዩ ከመቀባት በፊት መገፋት አንዱ የቅባቱ አይነትና አሰራር። ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋ። ለምንድን ነው ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋው? የሚለውን ነገር የዚህን ምክንያት ሲናገር በመዝሙር መጽሐፍ ምዕራፍ ሃምሳ ቁጥር አምስት ላይ እንደዚህ ይላል፣ እንሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ብሎ ይናገራል። ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋ የሆነበት ምክንያት አንዱና ዋነኛው ከውጭ የተወለደ ልጅ ስለነበረ ነው። እንሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ የሚለው ሀሳብን ስትመለከቱ ሁሉም የመጽሐፍ ቅዱስ አስተማሪዎች የሚስማሙት እኔ የምማም ነው ዳዊት እሴይ ከወለዳቸው ልጆች መካከል በትዳሩ ውስጥ የተወለደ ሳይሆን ከውጭ የተወለደ ልጅ ነው። ከውጭ መወለድ ደግሞ የመጀመሪያ ማህበረሰባዊ ተቀባይነት ያሳጣል። አንድ ሴት በዛ ዘመን ከውጭ ልትወልድ የምትችለው በሁለት ምክንያቶች ሊሆን ይችላል። አንደኛው ችግር ሲበረታባት፣ ሁለተኛው ደግሞ ብቸኝነት ሲያይልባት ሊሆን ይችላል። ከውጭ የተወለደ ልጅ ቤተሰቡ ያማርረዋል። ከውጭ የተወለደ ልጅ ጎረቤቱ ይረግመዋል። ታላቁ ይኮረኩመዋል። ለዚህ ነው ሳሙኤል እሴይ ቤት ቅባት ይዞ በመጣ ጊዜ እሴይ በሳሙኤል ፊት የረሳው ከውጭ የተወለደ ልጅ እንደ ልጅ ስለማይቆጠር በምድረ በዳ አራዊት በሞላበት ገና በ ልጅነቱ የከብቶች እረኛ እንዲሆን የተጨከነበት ዳዊት ከውጭ የተወለደና እንደ ልጅ የሚቆጠር ልጅ ስላልነበረ ነው። እግዚአብሔር ግን የተጣለን የሚያነሳ

ይችልበታል። አንዳንድ ሰዎች እዚህ ውስጥ ያላችሁ፣ በቤተሰብ የተገፋችሁ፣ በጓደኛ በትዳር በጮኛ በተለያየ ሁኔታ በመገፋት ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ሊሰራ ሲነሳ በሰው አይን ሁሉ የተወደደውን እሱን ይዞ አይደለም የሚነሳው። በዘመናት መካከል እግዚአብሔር የተጠቀመባቸው ሰዎች የተገፉ ሰዎች ናቸው። ማህበረሰባዊ ተቀባይነት ያጡ ሰዎች ናቸው። የሆነ እንከን፣ የሆነ የታሪክ ውጣውረድ ያለባቸው ሰዎች ናቸው። ልክ ነው። የተሳሳቱ ወላጆች ሊኖሩ ይችላሉ። የተሳሳቱ ልጆች ግን የሉም። አባቴ ተሳስቶ ሊሆን ይችላል፣ እናቴ ተሳስታ ሊሆን ይችላል። እኔ ግን የተሳሳትኩ ልጅ አይደለሁኝም። እኔ ዲቫይን ፕሮግራም ነኝ። አጋጣሚ አይደለሁኝም። የሁለት ሰዎች በሳምንት መጨረሻ የፈጠሩ ስህተት ውጤት አይደለሁም። ዲቫይን ፕሮግራም ነኝ። ስለዚህ እርግጠኛ እንድትሆኑ የምፈልገው እግዚአብሔር እንደዚህ እያላችሁ ነው። ዛሬ እኔ እጠቀምባቸዋል። የተጣለን ማንሳት ይችልበታል። ይገርምሃል ሰግዶ ታሪክ ሰሪ አገር መሪ ማድረግ ያውቅበታል ይችልበታል። የቤተሰባችሁ ታሪክ አይከለክለውም። ያደጋችሁበት ሰፈር አይከለክለውም። የተማራችሁበት ትምህርት ቤት አይከለክለውም። የትላንትና ውድቀታችሁ አይከለክለውም። ዛሬ ማለዳ አንድ ሰው በእግዚአብሔር ቅባት በኃይል ይነሳል። ያላል። አንደኛ ሳሙኤል መጽሐፍ ምዕራፍ 16 እግዚአብሔር ግን ልብን ያላል። ለእግዚአብሔር ውበት አይን አይደለም። ለእግዚአብሔር ውበት ቆዳ አይደለም። ለእግዚአብሔር ውበት ልብ ነው። ደግሞ እግዚአብሔር መስክሮለታል። እንደ ልቤ የሆነ የሰይ ልጅ ዳዊትን አገኘሁት፣ ፍቃዴን ይፈጽማል አለ። ምንም እንኳን አባቱና እናቱ ቢተውትም ምንም እንኳን በኃጢአት በአመፃ ተጸንሶ በኃጢአት ቢወለድም ልጁ ግን እንደ እግዚአብሔር ልብ የሆነ ልብ ያለው ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸይ መንፈስ ያለበት ይሁላችሁ በዘመናት ሰዎች መካከል እግዚአብሔር የሚከፍታቸው የታሪክ መዛግብቶች አሉ። በጌታ በኢየሱስ ስም የሆነ ታሪክ ውስጥ የሚያስገባ መንፈስ ያገኛቸዋል። በዚህ ምድር እግዚአብሔር ታላቅ ታሪክ ሰሪ ያደርጋቸዋል። አንተ ደግሞ ከፈለክ የፈለክ ክበ ለምን ጠረፍ አትሆንም? ሰማይ ከአንተ ጋር ከሆነ የትኛውም ደጅ በኢየሱስ ስም ይከፈታል። እግዚአብሔር በማንም ሰው ሊሰራ ሲነሳ በኮሙኔቲቭ ጂፒ ይሰራ በትላንትና ህይወታችሁ ድምር ውጤት አይሰራም። ትላንት ማንም ልትሆን ትችላለህ። እግዚአብሔር በእናንተ ላይ ፕሮግራም አለው። አሜን ይባላል ይወላችሁ እናቱ ዳዊትን የወለደችበት ምክንያት ሁለት ሊሆን ይችላል ብያችኋለሁ። አንደኛው ችግር በርትቶባት፣ ሁለተኛው ብቸኝነት ጸንቶባት። ምክንያቱም በዛ ዘመን ሰዎች በጣም በኪዳን ልጆች ለመውለድ ከወጉና ከባህሉ የተነሳ ዚር ቬሪ ሲሪየስ ችግር ካልበረታባቸው፣ መከራ ካልጸናባቸው ከህግ ውጭ አይወልዱም። ለዚህ ነው እኔ በአመፃ ተጸነስኳል። ከህግ ውጭ ነው የተጸነስኩት ደግሞ እናቴ የወለደችኝ በኃጢአት ነው አለ እና እናትየው ችግርና ብቸኝነት የጸናባት ሴት ከመሆን ጋር ተያይዞ በደንብ አድርጋችሁ ስሙኝ ተወለደው ልጅ እንደ በረከት አድርጎ የመቀበል ፕሮባብሊቲዋ በጣም አነዘያ በችግር ላይ ችግር ሆኖ የተጨመረ ከህግ አይነት ነው። ለዚህ ነው ቤተሰቦቹ ያማሩታል ያልኳችሁ፣ ጎረቤቶቹ ይረግሙታል ያልኳችሁ። ለዚህ ነው በጣም የሚገርማችሁት ትልልቆቹ ይኮረኩሙታል ያልኳችሁ። ከውጭ መወለድ በራሱ የሚያሳጣው ሶሻል አክሴፕታንስ አለ። ይገርማችኋል። እግዚአብሔር አምላክ የእስራኤል ሕዝብ መሪ የሰራዊት መሪ የትውልድ መሪ አርባ ዓመት እስራኤልን የሚመራ ይህንን አይነት ሰው ሶሻል አክሴፕታንስ የሌለውን ሰው ነው አምጥቶ ኢ ፓወር ኦፍ አኖይንቲንግ ነው የቅባቱ ጉልበት። ሶሻል ቤዝ ኖራችሁ አልኖራችሁ፣ ማህበረሰቡ ተቀበላችሁ አልተቀበላችሁ፣ ደጋፊ ኖራችሁ አልኖራችሁ፣ በጌታ በኢየሱስ ስም ዛሬ እግዚአብሔር በእናንተ ታሪክ ይሰራል። በሰው የተተዋችሁ፣ በጓደኛ የተተዋችሁ፣ በቤተሰብ የተተዋችሁ፣ በእናት በአባት የተተዋችሁ፣ በባል የተተዋችሁ፣ በብዙ ሪጀክሽን ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ግን ተቀበለኝ ያለ ዳዊ ታሪክን የሚቀይር መንፈስ ያገኛችሁ። በእናትና በአባት መተው እኮ ያማል። እንኳን በእናትና በአባት አርለን በአብሮ አደግ መተው ያማል። እናትና አባት ትተውኛል ስለኔ ጉዳያቸው አይደለም። በምድረ በዳ አራዊት በሞላበት በዛ ቦታ ገና በልጅነቴ የከብትረኛ እንድሆን የተጨከነብኝ የምበላው እንደ ካገኘው የምለብሰው ካገኘው ዘሄዶንኬ ጉዳያቸው አይደለም። ረስተውኛል። ቅባት ሲነሳ አይፈልጉኝም። ሰማይ እኛ ቤት ከመጣ አይፈልጉኝም። ምናልባት እኛ ቤት የሚፈልጉኝ የመጨረሻውን ማንም የማይሰራውን ስራ እንድሰራ ሊሆን ይችላል። ረስተውኛል። ይሄ ይበለጭ ነው። ቁመቱ ዘለግ ያለ ስላልሆነ ከጉጭ የተወለደ ስለሆነ ወዳጆቼ፣ የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አይደለም ያደግንበት። የመጣንበትን ዘር መርጠን አይደለም የመጣንበት። ምናልባት የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። ሰማይ ከሱ ጋር የሆነን ማንም ሊቃወመው አይችልም። እኔ ዛሬ በመንፈሴ የማየው አንድ ከእግዚአብሔር መዝገብ የሚወጣ ለብዙዎቻችሁ የሚከፈት የታሪክ መዝገብ አለው ጉርዞቻችሁን ታሪክ ስር የሚያደርግ ክብር ያገኛቸዋል። ቁራሽ እንጀራ በተከለከለበት ቤት ቅባት ፈሰሰበት። ዳዊት በሙሉ አይን በማይታይበት ቤት ቅባት ፈሰሰበት። እንደ ሰው በማይቆጠርበት ቤት ቅባት ፈሰሰበት። በሚያበሻቅጡትና በጣም በንቀት በሚጠሩ ሰዎች ፊትለፊት ቅባት ፈሰሰበት። ይገርማል። በልጅነቱ የተጨከነበት ቅባት የፈሰሰበት እግዚአብሔር አምላክ የሚገርም ነው። በቤተሰቦቹ የጀመረ ጉዳይ ከአባቱ ጋር የጀመረ ጉዳይ ከንጉሥ ጋር እስኪቀጥል ድረስ ሰውየው ሰልፍ ውስጥ ነው። ተቀላችሁ የዳዊት ሕይወት ይገርማቸዋል። ከወንድሞቹ ጋር ሰልፍ ላይ የነበረ፣ በሀገር ደረጃ ከሰራዊት ጋር ጦር የገጠመ ሰው ነው። ከአባቱ ጋር እንደዚህ አይነት ችግር የነበረበት ከንጉስ ጋር እቤት የለመደው ሰልፍ አደባባይ ተከትሎት የወጣ ሰው ነው። ሰማይ አስቦ የወለደን በእግዚአብሔር ፕሮግራም ወደዚህ ምድር የመጣን የተተውን ልንሆን እንችላል። አይመጥኑም የተባል፣ አያስኬዱም የተባል፣ እግዚአብሔር የተጣለውን ያነሳል። አንዳንዶቻችሁ በእናት ባባት የተተዋችሁ፣ በእናት ባትተው፣ በፍቅረኛ የተተዋችሁ፣ በፍቅረኛ ባትተው፣ በጓደኛ የተተዋችሁ፣ በጣም በምታምኑት፣ ክብራችሁን፣ ህይወታችሁን፣ ዘመናችሁን፣ ገንዘባችሁን በሰጣችሁ ሰው የተተዋችሁ ሰዎች የመጀመሪያው ዳዊት ለሀገር የተቀባ ቢሆንም ቅባት ከሆነ አይፈለግ፣ ክብር ከሆነ አይፈለግ፣ ቢዝነስ ከሆነ ማይፈለግ፣ ስራ ከሆነ አይፈለግ። ዳዊት በቤተሰቦቹ የተገፋበት ምክንያት ሁለተኛው ምክንያት ዳዊት የመጨረሻ ልጅ በመሆኑ ነው። የመጨረሻ ልጅ በቤተሰቡ ዘንድ ሁሌም ልጅ ተብሎ የሚቆጠር ማደጉን ሁሉም ሰው የማያምነው ቢያድግም እንዳደገ መቀበል አይፈልጉም ቤተሰብ ውስጥ ያሉ ከሱ ትልልቆቹ ሁልጊዜ እንደ ልጅ የሚቆጠር እንደ ትንሽ የሚቆጠር አይነት ልጅ ነው። እግዚአብሔር አባቱ የረሳውን እናቱ የጣለችውን ዳዊትን አሰበው። እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። እግዚአብሔር አገልጋዮችን በአገልጋዮች አይን አይመር ትዝ ይላቸዋል። ዮሴፍ እኮ ከቤተሰቡ ሁሉ ትንሽ ልጅ ነው እና ዮሴፍ ትንሽ ከመሆኑ ጋር ተያይዞ ወንድሞቹ እንዴት ይንቁት እንደነበር፣ እንዴት ፊት ይነሱት እንደነበር እግዚአብሔር ትንሽነቱን ሳይንቅ ህልም ሰጥቶት አነገሰው። ደረቱ ላይ ብረት ታጠቀ፣ ሰረገላ ላይ ወጣ። እግዚአብሔር ራሱን ከትንሽነት አንስቶ የታላላቆቹ መሪ አድርጎት በግብፅ ምድር ሁለተኛ ሰው አድርጎት ከፈርዖን ቀጥሎ ያለ ሰው አድርጎ ሲያበቃ ምናሴና ኤፍሬምን ሊያስባርክ ያዕቆብ ጋር ሲያመጣቸው ኤፍሬም ታናሽ ነው ብሎ አስበ ምናሴ ታላቅ ነው ብሎ አስበው ምናሴም በቀኙ ኤፍሬምን በግራው አቆመው ይላል። ያዕቆብም መባረክ ሲጀምር እጁን አዞረው ይላል። ዮሴፍ ረስቷል። እሱን ከትንሽነት ያነሳ እጅ ኤፍሬምንም ከትንሽነት እንደሚያነሳ ረስቷል። የዛሬ ታላላቆች የትናንት ታናናሾች ነበሩ። የዛሬ አገልጋዮች የትናንት አገልጋዮች ነበሩ። የዛሬ መሪዎች የትናንት ተመሪዎች ነበሩ። ዛሬ መሪ ሲሆኑ የትላንትናውን የተመሪነት ህይወታቸውን ይረሳሉ። ዛሬ ትልቅ ሲሆኑ የትንሽነት ህይወታቸውን ይረሳሉ። እግዚአብሔር ይህን ስለሚያውቅ፣ እግዚአብሔር መሪን በመሪዎች አይን አይመርጥም አይመርጥም አገልጋይ በአገልጋዮች አይን አይመርጥም እግዚአብሔር ራሱ ነው የሚመርጠው ራሱ ነው የሚያየው እንዲውም እጁን ያሶረዋል ሰልፉን ያሶረዋል የተገፋ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው ሰዎችን መግፋት ሰዎችን መንካት እማልፈልግበት ትልቁ ምክንያት ለነሱ ጥቅም ሳይሆን ለራሴ ጥቅም ስል አትጠራጠሩ ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። የተተዋችሁ ሰዎች አቅም ጨምራችሁ ልትነሱ፣ ባልጠበቃችሁት አቅጣጫ እግዚአብሔር የበረከትን ዶፍ ሊያወርድባችሁ እግዚአብሔር በጣም ለታሪካችሁ ይጠነቀቃል። ሊረዷችሁ እየቻሉ እንዳይረዷችሁ እግዚአብሔር ሰዎችን የሚያደርገው ለታሪካችሁ ስለሚጠነቀቅ ነው። ሊያግዟችሁ እየቻሉ እንዳያግዟችሁ የሚያደርገው እግዚአብሔር ለታሪካችሁ ስለሚጠነቀቅ ነው። እድሜ ለነይበል ቀና ወጣውለት እንዳይሉ ነው። ሰው አደረግኩት እንዳይሉ ነው። አብርሃም እንዳለ ባለጠጋ አደረግኩት ትላለ አልፈልግም ብሎ እንዳለው እግዚአብሔር ድጋፎቻችሁን የሚያነሳው እንዳደጋችሁ ከዚህ በኋላ የእሱን እጅ የእሱን ክብር የእሱን ማንነት ኤክስፒሪየንስ እያደረጋችሁ ወደምትሄዱበት ወደምትቀጥሉበት የህይወት ልክ እንደመጣችሁ ሲያቅ ማቹርድ እየሆናችሁ ስትመጡ ድጋፎቻችሁን ያነሳል። የተተዋችሁ ሰዎች እኔ አይ ኖ መጥተው በጣም ፔና ነው። በተተወ ሰው ደግሞ መስራት፣ ሪጀክት በተደረገ ሰው መጠቀም፣ ይህን ሰው ለታሪክ ማብቃት፣ ለክብር ማብቃት፣ ወደ ዙፋን ማውጣት ደግሞ የሚችልበት በጣም የሚመቸው ልክ ግንበኞች የናቁት ድንጋይ የማዕዘን ራስ እንዳደረገው ልክ እንደዛ፣ ይሄ ለምንም አይሆንም የተባለውን ለትልቅ ነገር ማብቃት ለትልቅ ነገር ማድረግ የሚችል አምላክ ነው የምታመልኩት። ሪጀክሽን ኢስ ፖቴንሻል ፕሮሞሽን። ወደሚቀጥለው ከፍታ ወደሚቀጥለው በረከትና ድል የምትመጡበት መንገድ አንዱ መንገድ ሪጀክት መደረግ። አንዱ መንገድ አንዳንድ ጊዜ ዝቅ ካላችሁ በቃ አብቅቶላችሁ አይደለም። ክብር ልጨምራችሁ ልትነሱ። የት ሀገር ነው ሰራዊት ከተማ ውስጥ ሲሰለጥን ያያችሁት? የት ሀገር ነው ክተት አውጆ ወታደር አዲስ አበባ መሀል ሲሰለጥን ያያችሁት? ሰራዊት ከከተማ ውጭ ነው የሚሰለጥ ነው። ለዚህ ነው እግዚአብሔር አምላክ የህዝቡ ጠባቂ ሊያደርገው ስለፈለገ አስቀድሞ የበጎች ጠባቂ ያረገው። ስለዚህ በህይወታችሁ የሆነ ያለው ነገር በጠቅላላ መለኮታዊ እቅድ ነው የሆነ አጋጣሚ አይደለም። በእናንተ ህይወት እየሆነ ያለው ጉዳይ ዝም ብሎ አይደለም እየሆነ ያለው ተአምር ልታዩ ነው። ሰልፋችሁ የሚያክለው ድላችሁ በምትዋጉበት የውጊያ ልክ ነው። ከፊት ለፊታችሁ ያለው ቪክትሪ፣ ከፍታችሁ፣ ድላችሁ፣ በረከታችሁ፣ ኃይላችሁ፣ ማሸነፋችሁ ያለው አሁን በሚገጥማችሁ ሰልፍ ልክ ነው። ስለዚህ በጣም ደስ እንዲላችሁ ይፈልጋል። የትኛውም ጀነራል በጠባሳ ነው ጀነራል የሚሆነው እና ጠባሳ የምትፈሩ ሰዎች ባለታሪክ መሆን አትችሉም። እግዚአብሔር ከእናንተ ጋር ነው። የተጣለውን ያነሳል፣ ይጠቀምበታል፣ ትልቅ ያደርገዋል ፋዘር ያደርገዋል፣ ኔሽን ያደርገዋል። እግዚአብሔር ባለ ታሪክ ያደርጋል።